ሳምሪን አስታወሳቷት ሳምሪ ዘገብሪ አስታወሳቷት። ይህ ጥያቄ የምጠይቀው ለነፈለገና እዛ ደስ ላይ ለነበራችሁ ሁላችሁም ይህ ጥያቄ የምጠይቃችሁ ከቻልሽም ሳምሪዬ ኮሜንት ላይ ብትመልሽልኝ ደስ ይለኛል። እስኪ ትንሽ እስኪ ቪዲዮቹ ይህ ከሁለት ቀን በፊት የለቀቃቸው ቪዲዮ እስኪ አይተን እንመለስስ ኛ ላይ ወታችሁ ስለ ራሳችሁ ምንም አይነት ነገር እንዳትናገሩ ውስጥም እንዳታደርጉ ያልፋል እግዚአብሔር ያሳልፈዋል። በምንም በምንም አርጎ ያልፋል። ተገጠብሽ ነገር ታጥሎ ምን ይጸጽትሻል ካላችሁ ሚዲያ ላይ ወጥቼ ስለ ራሴ መናገር በጣም ይጸጽተኛል። ምን ያውቀኛል ማለት ነው ይጠፉ ማንኛው ጥያቄ ለፈለገ ነው። በተለይ ማለት በደንብ እንዲመልስ እፈልጋለሁ። ሁላችሁም ይሄን ቪዲዮ ሼር እንድታደርጉ እፈልጋለሁ። ምክንያቱም ብዙ ሰው ትምህርት እንዲወስድበት ስለምፈልግ ማለት ነው። እኔ እሷ ላይቭ ላይ ስትናገር ብዙም ደስ አላለኝም ነበረ። ምክንያቱም ምክንያቱም መጽሐፍ ቅዱሱን አታጣሚው፣ ጳውሎስ አታግሙ አላለም ያለው ምንድን ነው ይቻላችሁ ችሉ እንደኔ ሆኑ። ይሄንን ግን እኔ ላለው እንጂ ክርስቶስ አይልም ነው ያለው። አዎ ግን ይሄንን የሚያነሳው ምንድን ነው ያነሳው? ምኑን ጨርሰሽ አንብቢው። ይሄን ማን ክሊም ያነሱት እራሱ ስለአነሱት ነው ያለው። ይሄን ክሊም ያነሱት ራሱ ስለአነሱት ነው፣ ስለትዳር ምናምን ወይስ ፌሚኒዝም ነሻ? እንጂ እነሱን ተወኪ ያለሽ የጋብቻ ጉዳይ አይደለም። ፌሚኒዝም ቅድም መነሻዬን ለምን እንደሚረሳ አላውቅም። ሶሻል ፖለቲካል ኢኮኖሚክ ኢኳሊቲ ላይ ነው የሚያተኩረው እንጂ እኔ ደግሞ ከሁለተኛው ዌብ በኋላ ያንን ታፒክ ትታችሁታል። ምክንያቱም ሴቶች አሁን ይመርጣሉ፣ ሴቶች ይሰራሉ፣ ሴቶች ይከፈላቸዋል ሴቶች ከቤት እኩል ከወንዱ እኩል ይንቀሳቀሳሉ። ያንን ታፒክ ተዋችሁት እና ወደ ምን ገባችሁ? ወደ ሀጢያት ውስጥ ገባችሁ። በመረጃ እንነጋገር ከተባለ ሴቶች አሁን ይመርጣሉ። ያኛው አራት ዌቭ ነው ያለው። የመጀመሪያው ዌቭ ተሳክቷል። ሁለተኛው ዌቭ ተሳክቷል። ከዛ በኋላ ወደ ምን ውስጥ ገባችሁ? ወደ ሌላ ውስጥ ገባችሁ። ወዴት ውስጥ? ስፕሪቹዋል የሆኑ ነገሮችን ማጥፋት፣ ሃይማኖታዊ የሆኑ ነገሮችን ለአሁን ክርስትናን ማጥፋት። ከዛ በኋላ ትራዲሽናል የሆነውን እግዚአብሔር የምንከብርበትን ሜሬጅ ጋብቻ፣ ቅዱሱን ጋብቻ አፍረሳችሁ ምን ውስጥ ገባችሁ? ሴቶችን ሲንግል ማድረግ መብት አለሽ ሲንግልማሙኝ ከወለደልሽ በኋላ ምንም አይጠቅምሽም። የሞተ የማይረባ የማይረባ የዌስተርን የግልሙትና መንፈስ ነው እያራመዳችሁ ያላችሁት። እኛ ልናግዛችሁ ፈቃደኛ ነበር። በምን ጉዳይ በመጀመሪያ ዌቭ፣ እዚህ ውስጥ ያላችሁ ለምትሰሙ ሰዎች ይሄ ነገር አራት ዌቮች አሉት። ዌቭ ማለት ሙመንቱ እየበረታ እየበረታ እየበረታ እየጠነከረ የመጣው የመጀመሪያ ፈርስት ዌብ ሴቶች ሲነሱም መብት ለማስከበር ዓለሙ በሙሉ የደገፋቸው ማለት ነው፣ ማንም ሳይቃወም በብዙ ፈተና ውስጥም ቢሆን የተሳካላቸው ከ18 ዓመተ ምህረት ጀምሮ እስከ 1920 ድረስ ውመን ራይት የመምረጥ ሰፈሪንግ እንዲበቃ አክሰስ ኦፍ ኤጁኬሽን ፕሮፐርቲ ራይት የመሬት መብት መሬት የማግኘት የመማር መብት የመምረጥ መብት። ሰከንድ ዌቡ ከ1960 እስከ 1980 ድረስ ነው። ኢኳል ፔይ ኢኳል ወርክ ሪፕሮዳክቲቭ ራይት በርዝ ኮንትሮል ኢቨን የወሊድ መከላከያ የመውሰድ መብታቸው ተከብሯል። ወርክ ፕሌስ ኢኳሊቲ መጎንተል አለ፣ ምን አለ አዋልን እንዲቆም እንፈልጋለን እንፈልጋለን። እዚህ ድረስ ፋይት አድርገዋል። እውነተኞቹ ሴቶች መብታቸውን አስከብረዋል መስዋዕትነት ከፍለው። አሁን ኢቭን በአሜሪካ ሂስትሪ ሴት ልጅ ቢች ለመዝናናት ስትሄድ ቀሚሳቸው ይለካ ነበረ። ከጉልበቷ በላይ ከሆነ መከራ ውስጥ ይገቡ ነበር፣ ይገረፉ ነበር በቀበት አሜር የሰለጠነው ዓለም ላይ ሁሉም ካስከበሩ በኋላ ወደ ምን አዞሩት? ሰርድ ዌቭ የሚባለው 1990 እስከ 2010 ባለው ውስጥ ምን አደረጉ? ዳይቨርሲቲ አመጡ። ከዛስ ኢንተርሴክሽናሊቲ ቻሌንጂንግ ቻሌንጂንግ ባልን ቻሌንጅ ማድረግ ላይክ ኢንስቴድ ኦፍ ተስማምቶ ተግባብቶ ተነጋግሮ ከመፍታት ይልቅ ቻሌንጅ አድርጎ ከሶ የሴት መብት አስከብሮ ወንዶችን አቢውዝ አድርጎ ማስወጣት ኮምባቲንግ ሴክሹዋል ሀራስመንት በሰላም እንኳን ሲነኩ በሰላም እንኳን የተነገረውን ነገር ሴክሹዋል ሀራስ አድርጎኛል ብሎ ወንዶችን ማሰቃየት ከዛ አራተኛው ዌቭ ደግሞ ወደ ምን ሆነ ከ2012 በኋላ ደግሞ focus of justice via digital media ይሄ የዛሬ 30 40 ዓመት የሆኑ ነገሮችን አስገድዶ ደፍሮኛል እንደዚህ ተደርጎኛል የተለያዩ ከዛ ኤልጂቢቲኪ ይሄ ተመሳሳይ ፆታ እያደረጉ ትዳርን ማጥፋት መጽሐፍ ቅዱስን መቃወም እግዚአብሔር ላይ ማመፅ ክርስትናን ማጥፋት ቻሌንጅ ጀመሩ። እንደውም በዛሬ ሁለት ነው ሶስት ዓመት በፊት ወንድ ምን ያደርጋል የሚል ሞመንት ጀምረው ነበር። ወንድ ምን ያደርግልናል? ምን ይሰራልናል? ምንድነው ጥቅሙ? ባይወለድስ? ባናገባስ? ብለው ወደማይሆን አቅጣጫ ወሰዱት። አሁን በሰለጠነው ዓለም እንኳን ሴቶችን መናገር በጣም ከባድ ነው። በትንሽ ምክንያት ላይክ ድራሻችሁን ሊያጠፉ ይችላሉ። ከዛ በተረፈ ደግሞ ባለፈውም ዲቤት ላይ የነበራችሁ ሰምታችኋል። ለምሳሌ ወንድ ልጅ አቢዩስ አደረገ ተብሎ ነው ወይም ደግሞ ምንድነው አስገድዶ ደፈረ ተብሎ ነው የሚከሰሰው የሚታሰረው ምን የሚለው ነገር፣ ግን እስኪ ሴቷ ውበቷን ተጠቅማ ሰዲዊስ አድርጋ ሀብቱን ሙልጭ አድርጋ ወስዳ ሀብቱን ከበላች በኋላ ከሌላ ወንድ ጋር እየተኛች ለሀብት ከአንዱ ጋር እየተኛች ደግሞ ለሴክሹዋሊ ወይ ለሆነ ነገር ከሌላው ጋር እየሆነች በኋላ ፍርድ ቤት ወስዳ ሀብቱን ሙልጭ አድርጋ ባዶ ባዶን ትልልቅ ተቋማት አሉና በእነሱ ተቋማቶች መከራከር ይቻላል። ከመጨረሻው ስጀምር ብሎት ግን የመጨረሻ ምን ምን መን ተናግሬ መውጣት የምፈልገው ሌሎች እህቶች እንዲሰሙ እንጂ እናንተ የያዛችሁት ክሌም ትቀይራላችሁ ወይም ለኛ ያላችሁን አመለካከት ትቀይራላችሁ ብዬ አይደለም። እህቶች እንዲሰሙ ነው የማወራው። ወይ ምናምን ለሚሉት ነገር ዳቆ፣ እርሶ ያሉበት ሀገር ይመስለኛል፣ በጣም ዘመናዊ ሀገር፣ ኃላፊነቱስ ምናምን ሊሆን ይችላል ግን እኔ ኢትዮጵያ ሴቶች እየተጠቁ እንደሆነ አውቃለሁኝ፣ እየተጠቃውም ነው። እና በተደጋጋሚ እኔ ሳልጨርስ እንዳታቋርጡ የማናችሁ ባካችሁ፣ የመጨረሻ ስለሆነ መስራት የሚፈልጉ ከእናንተ ጋር ክርስቲያን ፌሚኒስቶች አሉ፣ እነሱን አግዟቸው፣ ቢያንስ እነሱን አግዟቸው። ስለ እኩልነት ደግሞ በየቤተ እምነቱ ትምህርቱን በተለያየ መንገድ ምን እንትን ነው። ክሌም እያደረኩባችሁ ምናምን አይደለም። እናንተ አሁን እዚህ ጋር ዲያቆን፣ አሁን በጣም የማይሆን ክሌም እኔን ኢትዮጵያ ውስጥ በድንጌ ሊያስደበድበኝ የሚችል ክሌ አንስተው እንኳን እኔ እንትን ያለ ነገር አላነሳ ቦትም። ስለ መጽሐፍ ቅዱስም ሆነ ስለ ቁራንም ምንም አላነሳም። ግን እነዛ አብረዋችሁ ሊሰሩ የሚፈልጉ ሴቶች አስጠጓቸውና አሰሯቸው። ቀጥሎ ቀጥሎ ማለት ነው። እሱ ብቻ ሳይሆን በቤተክርስቲያን ውስጥ ሆነ ሌላ ቦታ ያላችሁ እንትን ሊሆን ይችላል፣ በመስጊድ ሊሆን ይችላል፣ በምንም ያላችው ያስተምራል ብላችሁ ያመናችሁበትን ነገር ሴቶቹን ብቻ ሳይሆን ወንዶቹንም አስተምሩልን እንጂ። መቼም እኔ ዲያቆንን ማለት ነው እንትልላችሁ አልችልም። ለምንድነው ማልችልበት ምክንያት ብዙ ነገር መዘርዘር እችላለሁ። እኔ ግን ክሌም ማረግ አልፈልግም። መቼ መቼም ክሌም አላረግቦትም እንደዚህ ያለ ክፉ ነገር። እርሱ ክሌም ያረጉብኝን ማለት ነው ፐርሰናሊ በጣም ብዙ ክሌም አረጉና፣ የመጨረሻ ምላችሁ የሴትና የወንድ መብት ላይ ተጋግዘን ብንሰራ ያዋጣናል። ግን ደግሞ ወንዶች ተሰሚነት ያላችሁ ወንዶች እዛ ላይ ብትሰሩ ጥሩ ነው። እና ሁሌም ደግሞ የራስን ቤት መመርመር ነው እንጂ የሚበልጠው፣ የእንትና ቤት እንዲህ ነው፣ የእንትና ቤት እንዲህ ነው ማለት አያዋጣም። እና የመጨረሻ እንትኔ ነው ሲስ ወድኑን ስለሰጠኝ አመሰግናለሁ። ዳቆንም የቡርቱካንም ስለነበረን ውይይት አመሰግናለሁ። ግን ከታች ለምሰሙ ሴቶች እኛ ሰኪላር ስለማንም አይደለም የምናውረው ስለማንኛውም ሃይማኖት ያለ ነው እና በጣም አመሰግናለሁኝ። እና ክሌሞትሊስትር በቃ ለሌላ ጊዜ ግን እውነትን እውነት በይ መልስ ለመስጠት ሞክሬ የቪክትም ካርድ እርሶ ብዙ ነገር ለጥፎብኛል። ሃይማኖተኛ ሆነው እኔን እና በዙሪያ ያሉትን ሰዎች ሊያስገድል የሚችል ነገር ለጥፈውብኝ፣ አንድም ነገር አልተናገርኩም። ይህን ሰዎች ከስርም ያሉት ይታዘቡታል። እኔ አንድም ነገር ሊሆን ስለምን ማለት እንግዲህ ሶስት ጨርሻለሁ። ለውስጥ የአንዱን ጥያቄ አልመለስሽልንም። በስረታ ነው የሚመልስ ያለው እርሶ አንድ ጥያቄ ስመልስ እንዶት ግን እላይ ላይ ለጥፈው ሌላ ክሌም እያቀረቡ ስለሆነ እና የምሮትን ለሴት ልጅ እና ለለውጥ ወይም ለሃይማኖት ለእርስዎ ያሉት ከሃይማኖቱ አንጻር ነው እኔ ደግሞ ሰኪውላር ነኝ። ስለዚህ የምከተለው ማይዶሎጂ ሰኪውላር ነውእናሰውእና በተደጋጋሚ ክሌም እያደረጉ እና እየለጠፉ ነው፣ ሰርዶይቭ ይላሉ። ኢትዮጵያ ውስጥ ያለውን ችግር ራሱ አክኖሌጅ ለማድረግ ፈቃደኛ አይደሉም። እና በራሴ በክብር ስለተገናኘን ደስ ብሎኛል። ግን አመሰግናለሁ፣ ጨርሻለሁ። ጥያቄን አት አትምልሽው ማለት ነው በተለይ ሄድሽ፣ ቤተ ዳጎን እየደናኖት ወይ እንደምን አሉ እርሱን ሰላም ልበሎት። አሁን ዝም ብለው ለወሬ ብቻ ነው እንጂ። እና አብዛኛውን ለመምታት የፈለጉት ኦርቶዶክስን ለመምታት ስለፈለገች ስለሚፈልጉ ወደዛ ነው ወደ ሃይማኖታችን ላይ ነው እየሮጡ ያሉት። እኛ ግን ከዚህ በኋላ እንደ እስላሞቹ መሆን አለብን ብዬ ነው ማስበው። እንደዚህ አይነት ክፉዎች ሲመጡ መተባበር አለብን፣ ዝም ብለን ማየት የለብንም። ጥሩ ጥያቄ ነበር የጠየቅሻት። በዚህ አጋጣሚ እዚህ ውስጥ ያላችሁ ሰዎች አንዳንድ ጊዜ የእንግሊዝኛ ቃላት ስለተጠቀሙ ወርዶቹን ፋንሲ ስላደረጓቸው ደና ነገር እየተናገሩ ከመሰላችሁ ተሳስታቸዋል ሴኪላር ማለት ገቨርንመንት ዳዝ ናት ፎሎው ፌቨር ኦር ኤኒ ሪሊጅን ላይክ ለሃይማኖት ምንም አይነት ነገር ወይም ደግሞ ምንም አይነት ፌቨር የማያደርግ ነፃ ነኝ ብሎ የሚያምን ነው ሴኪላር የሚባለው ግሩፕ ነገር ግን እዚ ሀገር አሁን አሜሪካ አሜሪካ ዲሞክራት እና ሪፓብሊካን አሏቸው። አሁን ዲሞክራቶች የሚያደርጉት ምንድን ነው? በብዛት ኃጢአት መፍቀድ ነው፣ ወይም ለኢንዲቪጁዋሊዝም ለግለሰብ ፊሊንግ መጨነቅ ነው። በቃ ለግለሰብ እነዚህ ተመሳሳይ ፆታ በሉ፣ ፆታቸውን ለሚቀይሩ በሉ፣ ለሁሉም ለሁሉም ለሁሉም ሰዎች ለግል ፍላጎት መጨነቅ ነው አደለም፣ ለእግዚአብሔር ለመጽሐፍ ቅዱስ ዓለሙን ወደ በቃ ወደ ተሻለ ነገር እንዲሄድ ከማድረግ ይልቅ ሀገር እንደ ሀገር ራሱ እንዳይቆይ። ለምሳሌ እነዚህ ተመሳሳይ ፆታ ሰዎች አሁን በጁን ውስጥ ፕራይድ መንዝ የሚባል ነገር አላቸው ዋይት ሃውስ ውስጥ በዲሞክራቶች ጊዜ ፍላጋቸው ይበራል። ሀገር አደሉ። ማንም የነሱ መብት ሲከበር የጤነኛው ሰው ደግሞ መብት አይከበር። አሁን እዚህ ውስጥ መማማር ያለብን መጽሐፍ ቅዱስ ምንድነው ያደረገው ሲባል መጽሐፍ ቅዱስ እኩል መብት ነው የሰጠው ለማ፣ ለወንድ፣ ለሴት ከዛ በኋላስ አኗኗሩ ላይ አፕላይ አፕላይ ሲደረግ መሬት ላይ የተሳሳተ ቦታ ካለው ሁለታችንም ነው የምንጎዳው። ሁለታችንም ሴት የበላይ ስትሆን ችግር ነው፣ ወንድ የበላይ ሲሆን ችግር ነው። ኦኬ። በመጣንበት ማህበረሰብ ፕሬዝዳንት ቢሆን፣ ውጭ ወጥቶ ቢሰራ፣ እንደዚህ ቢሆን፣ እንደዚህ ቢሆን የሚለውን ሲታይ ኦኬ፣ ወንዱ በብዛት በብዛት ወንዱ ነው። ኦኬ። እንዴት መጣ ይሄ ነገር? አሁን ሰውን ከመጽሐፍ ቅዱስ በላይ የሚያውቀው የለም። ልብ በሉ፣ ሰውን ማለት ነው። ሰውን ከመጽሐፍ ቅዱስ በላይ የሚያውቀው የለም። አሁን የሰው ልጅ ህይወት ታሪክ ሲጀምር መጽሐፍ ቅዱስ ላይ ነው የሚጀምረው። እግዚአብሔር ሰውን ፈጠረ። የሌላ ሰው ፍልስፍና አንከተልም። እንደ መጽሐፍ ቅዱስ እንደ ክርስቲያን ነው የምንመልሰው። እግዚአብሔር ሰውን ፈጠረው፣ ለሰው ልጅ ህግ ሰጠው። ከበላህ ትሞታለህ አለ፣ ካልበላህ በህይወት ትኖራለህ አለ። የሰው ልጅ ምርጫውን ተጠቀመ፣ መረጠ፣ ነፃ ፈቃዱን ተጠቀመ። ነፃ ፈቃዱን ተጠቀመና ምን አደረገ? በላና ሞተ። ከዛ በኋላ እስኪ ሁላችሁም ኦሪት ዘፍጥረት ምዕራፍ አራት ቁጥር አንድን እዩት ይቅርታ ኦሬ ዘፍጥረት ምዕራፍ አራት ቁጥር አንድ ጀምሮ እናንብቡ። አዳም ሚስቱን የዋና አወቀ፣ ፀነሰ፣ ቃይል ወለደች። እሷም ወንድ ልጅ ከእግዚአብሔር አገኘዋለች። ወንድሞ አቤል ወለደች። አቤል በግ ጠባቂ፣ ቃይል ደግሞ ምድርን የሚያርስ ነበር አለ። እንግዲህ አንዱ ወንድ ገበሬ ሆነ፣ አንዱ ወንድ አራሽ ሆነ። ህይወት የጀመረው እንደዚህ ነው። ህይወት የጀመረው እንደዚህ ነው። አንዱ ገበሬ ሆነ፣ አንዱ አራሽ ሆነ። ስለዚህ ማውራት ያለብን ትርጉም በሚሰጥ ነገር ነው እንጂ ኦኬ፣ እናንተ የሃይማኖት ሰዎች ስለሆናችሁ ተጽዕኖ ወይም ደግሞ ችግሩን ታባብሳላችሁ፣ እኛ ደግሞ የሴቶች መብት ተቆርቋሪ ነን ካላችሁ ኦኬ እናውራና ስናወራ ግን ደህና መሹ። እንዴት ነው እንዴ? ዶክተር እንኳን ደህና መጣሽ እንዴ። ብቻውን እያወሩ እኮ እኔ አሳሰበኝና ገባሁ። ብቻቸውንማ አይሆንም ብዬ እኔ ገባሁ፣ አሳሰበኝና ያቆጥቻለሁ። እኔ ብቻዬን አልነበርኩም ነበርኩም፣ እግዚአብሔር አለ። እሺ ገና አሁን ለማንኛውም፣ እንዴ ተነደረኝ እንቅልፍ መጣ ብለው እየሄዱ እያስቸገሩኝ ነውና መቼ እንገናኝ እኔና እርሱ እሺ እንግዲህ፣ አሁን የሲሳይ ቤት ድንገት ነው የሚያወርደው፣ እና እንኳን ደህና መጣሽ። ጤናሽ ደህና ነሽ? እንዴት ነው? እግዚአብሔር ይመስገን።